እመቤታችን ቤዛ ትባላለች። አትባልም የሚለውን መልስ ከመመለሴ በፊት እንዲህ ያለ ጥያቄ ሲመጣባችሁ ምንድነው ማድረግ ያለባችሁ? ስለዚህ ጉዳይ የትናንትን አባቶቻችን ምን ብለዋል? ቅዱስ ያሬድ ምንድ ነው ያለው? አባ ጊዮርጊስ ምንድ ነው ያለው? ቅዱስ ጎርጎርዮስ ዘንዚናዙ ምንድ ነው ያለው? ህሊናዋን በመጠበቋ ስጋዋን ጠብቋ ንጹህ ሆና በመኖሯ ፍጹም እምነትን በመያዟ ሺ ቢካም አድቮኬት ኦፍ ኤቭ ነው የሚለው ከእንግሊዝኛው ቀጥታ ስለወሰድኩት የሔዋን ጠበቃዋ ቤዛዋ ሆነቻት ነው የሚለው ቅዱስ ጎርጎርዮስ ዘእንዚናዙ ታዲያ ምንድነው ማድረግ የፈልጋችሁ ይባል ሄዳችሁ ትናንትን ማየት ነው ይባላል አይባልም ሀሳብ ሲገጥማችሁ ምን ተብለዋል እስኪ መምህር አባቶች ምን ብለዋል በዚህ ጉዳይ ላይ ኑረውበታል እኮ እኔ አንድ ገጠመኝ ልንገራችሁ ሰሞኑን ኢየሩሳሌም ነበርኩኝ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 አረብኛ ነው። ፋዲ ማለት ምን ማለት ነው ስለው፣ ቤዛ ማለት ነው አለኝ። እኔ በጣም ነው የገረመኝ። ፋዲ እንኳን ቤዛ ተብሏል። ፋዲ በአቅሙ ቤዛ እየተባለ እመቤታችንም እና እኔ በጣም በየቀኑ ፋዲን ባገኘሁት ቁጥር በጣም ሲገርም እና አብራራልኝ አለኝ አልኩት የምሬ ነው የምነግራችሁ፣ ውሸቴን አይደለም። ሁለት ሶስት መምህራን ጋር ፋዲን አስታውቂዋለሁ ከነ ትርጉሙ በእንግሊዘኛ እንዲተረጉምልን እያደረግኩ እና ፋዲ ምን ማለት ነው ግን ቤዛ ስለው ራስን እንደ ክርስቶስ ለሌላው አሳልፎ መስጠት ማለት ነው። ቤዛ ማለት እንደዚህ ያለማን ነው። ፋዲ በሉ እንጂ እንደዚህ ብሎ ራሱ የነገረ ማን እንደሆነ ታውቃላችሁ? ፋዲ ነው። እና በጣም ገርሞኝ እግዚአብሔር እንዴት ነው የሚያስተምረው። ስለዚህ ጉዳይ ዝም ማለት ነበር የፈለጉ አንደኛ፣ ማንም ሰው ትልቅ ሰው የሚሆን ትንሽ ሰው ይስታል ወደ መንገዱ እንዲመጥ ገማረው እንጂ እልክ ይዞት እንዲጠፋኒ አልፈልግም። እግዚአብሔር በሚያውቀው ዝም አለፈልግ የሳለ ፋዲ እንደዚህ አለኝ። እናም ከዛ እኔ ለዚህ ለዚህ ለዚህ የስሙ ትርጓሜ ዮሐንስ ወንጌልን ነገርኩት፣ አልቦ ፍቅር ዘይ አቢ እምዝ ፍቅር ከመንዚ ዘይሜጡ ቤዛ ነፍሰ ቢጽ፣ ራሱን ለባልንጀራው አሳልፎ ከሚሰጥ በቀር ከዚህ የሚበልጥ ፍቅር የለም አለ። ራሱን ለባልንጀራው አሳልፎ የሚሰጥ ከዚህ የሚበልጥ ፍቅር የለም። ይህንን በእንግሊዝኛ ስልኬ ላይ መጽሐፍ ቅዱስ አውጥቼ ያስነበብኩት ፋዲን ፎቶ አንስቶ አረብኛ መጽሐፍ ቅዱስ ያነበዋለሁ ብሎ ሄደላቸዋለሁ እና በጣም ብዙ ሊቃውን ትምህርት ሲሰጡበት ስለከረሙ እመቤታችን ቤዛችን ናት። ቤዛችንም የሆነችው ምን በማድረግ እንደሆነ አንድ ሶስት ሐሳብ ብቻ ልንገራችሁ። በጣም የሚያስደንቁ የሚያስደንቁ ጉዳዮች። ቤዛ ማለት ምን ማለት ነው? ምትክ፣ ለውጥ። መጻፌን አንብቡት ማስታወቂያ እየሰራው ሊሆን ብሎ ነው እንጂ እኔ አሃቲ ድንግል የምትባለው መጻፌ ላይ አንድ ምዕራፍ ምዕራፍ ስድስት ላይ ቤዛዊተ ዓለም ብዬ ጽፌያለሁ። ማንበብ የእናንተ ድርሻ ነው አይደለም። ጉዳዩ ከመነሳቱ በፊት ይሄ ጉዳይ ወደ እኔ ወደዚህ ጉዳይ አልመጣሁም ቀድሜ ግን ሀሳቡን ጽፌያለሁ በዚህ ጉዳይ ላይ ቤዛ ምትክ ለውጥ ጥብቅና ጠበቃ መሆን መዋጀት አዳኝነት መታደግ እንደ ማለት ነው ለጌዛ ቤዛ ሲባል የራሱ ትርጉም አለ ብዙ ሊቃውንት ብዙ ስላሉበት እዚህ ጉዳይ ብዙ ማለት አልፈልግ እመቤታችን ቤዛ ስንላት ከጌታ ጋር አስተካክለን ሳይሆን ለውጥ ማለት ነው ምንድነው ለውጥ ከመጀመሪያይቱ ሴት የጎደለ የጎደሉ ነገሮች ነበሩ። ያንን በዚያችኛይቱ ሴት ምትክ ይዛ በመገኘት ነው ይዛ የሆነችው የሔዋን ለውጥ በመሆን የመጀመሪያው እናታችን ሔዋን እምነት ጎድሏት ነበር። ምንድነው አልኳችሁ? ነገሩኝ እንጂ እምነት ይጎድላት ነበር። እምነት ይጎድላት ነበር። ምንድን ነው እምነቱ? ለመበላይክሙ እንትኮ በለሰ ሞተ ትመውቱ፣ ይሄንን ዕፀ በለስ ስትበሉ ትሞታላችሁ። ማነው እንደዚ ያለው? እግዚአብሔር። ሰይጣን መጣና ይህንን በለስ ስትበሉ ምን ትሆናላችሁ? አምላክ ትሆናላችሁ። አሁን ሔዋን ይህንን ስታምን የእግዚአብሔርን ቃል ካደች ማለት ነው። ስለዚህ እናታችን ሔዋን ምን ጎደላት? እምነት ጎደላት። እግዚአብሔርን ተጠራጠረችው። አይ ሊሆን አይችልም ብላ ዲያብሎስን አመነች፣ እግዚአብሔርን ካደችው። በተግባር ካደች ማለት የእግዚአብሔርን ቃል ተጠራጠረች። እግዚአብሔር አይናችሁ እንዳይገለጥ ስለፈለገ ነው እንጂ እውር እንድትሆኑ ፈልጎ እውሩናችሁ ናቹ እንድትቀሩ ፈልጎ ነው እንጂ ስለምትሞቱ አይደለም ብሎ ዲያብሎስ ሲነግራት፣ አሃ ነው ብላ የእግዚአብሔርን ሐሳብ ተጠራጥራ የዲያብሎስን ተቀበለች። አሁን የመጀመሪያዊቱ ሴት እምነት ስላጣች በዚያ እምነት ማጣት ምክንያት ሞት ወደዚህ ዓለም ገባ። ከዚያስ ሁለተኛይቱ ሔዋን ድንግል ማርያም ምን አደረገች? እግዚአብሔርን ትወልጃለሽ የምትወልጁ በድንግልና ነው አለት። ይሄ ነገር እንዴት ነው ሊሆን የሚችለው ብላ ጠየቀች። እኔ ወንድ አላውቅም። ቅዱስ ጎርጎሪዎስ ዘንዚናዙ ይህን ሲተረጎመው ወንድ አላውቅም ማለት እስከ ጭራሹ ከወንድ ጋር የመኖር ሐሳብ የለኝም ማለቷ ነው ይላል። ሌሎችም ቅዱስ አትናቴዎስ፣ ቅዱስ ቄርሎስ ተርጉመውታል። ሶስቱም እስከ ፍጻሜው ድረስ ሕሊና የራሱ የታተመ ነው ማለቷ ነበረ። ታዲያ ምን አለ? ለእግዚአብሔር የሚሳነው ነገር የለም ማለት ለእግዚአብሔር የሚሳነው ነገር የለም ትወልጃለሽ። እንደ ቃልህ ይደረግልኝ። ልብ በሉ። ዛሬ አምላክ ሰው ከሆነ በኋላ ሰዎች ሁሉ እንዴት አምላክ ይሆናል እያሉ ማመን አቅቷቸዋል፣ ታምር ከተደረገ በኋላ ድንግል ማርያም ግን ሆኖ የማያውቅን ምስጢር ለመጀመሪያ ጊዜ ያመነችው የመጀመሪያይቱ ምእመን ናት። የመጀመሪያይቱ አማኝ፣ ሆኖ የማያውቅን ምስጢር። እስራኤል ባህር ቢሸገሩ አይደንቅም ይሄ፣ ኖህ በውሃ ላይ ሲንሳፈፍ ስለተነገረ እናውቀው የለም ደመና ከሰማይ ህብስት ቢያወርድ አይደንቀንም ይሄ እግዚአብሔር መጋቢ ነው ባዶዋን መሬት እንድታበቅል አድርጓታልና ፈርዖን ቢሰጥም እሱም አይደንቀንም እግዚአብሔር ጠላትን ማጥፋቱና መግደሉ መቅጣቱ የታወቀ ነው የሚደንቀን ግን ድንግል ድንግል እንደሆነች መጽነሷ ድንግል ከሁለጅ በኋላ ድንግል መሆኗ ሴት አምላክን ወልዷ መታቀፏ ግሩም ነው። ይሄ አይኑ መንክር ዘይደሉ ከመናንክር ልናደንቅ የሚገባን ድንቅ ታምር ምንድንነው ይላል ቅዱስ ኤራቅሊስ ሃይማኖት አበው ምዕራፍ 49 ቁ ላይ ሲናገር ልናደንቀው የሚገባን ድንቅ ነገር ምንድን ነው? ሰማይኑ ዘአዝነመ ህብስተ ሰማይ ዝናምን ያዘነመ ሰማይ ነው የሚደንቅህ? ወሚመ አምላክ ዘለብሰ ሥጋ ወይስ ሰው የሆነ አምላክ ይደንቅሃል? በትርኑ ባሕርኑ ዘተከፍለ ከማያንሶሱ ውስቴቱ እስራኤል እንዲሻገሩበት የተከፈለ ባሕር ይደንቅሃልን ወሚመ ትንግል ዘወለደት ዘእንበለ ዘር ወንድ ወለደት ተረክበ ማይተመ ድንግልና። የተከፈለው ባህር ያስደንቃል ወይስ ያለ ዘር የፀነሰች ያለ ወንድ ዘር የወለደች ከወለደች በኋላ ድንግልናዋ ታትማ አታትማ የምትኖር ሴት ትደንቃለች። አንታ ይሁዳዊ ለመት ብለኒ ምን ትውቱ ታምራት ዘተገብረ ባህቤክሙ። በእናንተ ዘንድ የተተመረ የተደረገ ታምራት ምንድን ነው? እስኪ ታምር ንገረኝ። ክርስቲያኖች የምትመኩበት ምን ታምራላችሁ? የምትለይ ከሆነ ምንት ውእቱ ፅንስ ዘእንበለ ዘር ወወሊድ ዘእንበለ መውልድት ወንድ ነው ወለደ ታሪክ በማይተ መድንግልና አንተ ያለ ዘር መጽነስ ምንድነው? ከወለደች በኋላ ድንግል መሆን ምንድን ነው? ኮኩኒ ዛንቃ ማየ ውሃ ያፈለቀ አለት ይደንቅሃልን? ወሚም መስቀል ዘቀደሰ ዓለመ ወይስ ደሰ መስቀል ይደንቀሃል? ምን ትውቱ ስርቀተ ስባት እግዚአብሔር የእግዚአብሔር ብርሃን በቤተልሔም መገለጡ ምንድነው? ስባተ ኖሎት የእረኞች ምስጋና ምንድነው? ወውረ ተከከብ ኮከብ በክሌፍና ኮከቡ ከሰው መሃል እየተሰወረ ብቻውን እየተገለጠ መሄዱ ምንድነው? ሐዊር በውስተ ባሕር እንዘይ ርህስ ሀገሪሁ እግሮቹ ሳይረጡበት በባህር ላይ መራመድ ምንድነው? ሐዊራን ካሳን የአንካሶች መሮጥ ምንድን ነው? የሙታን መነሳት ምንድን ነው? ተገሰጽም ዝንቱ ታምሮ ወስግድ ለዘ ተሰቀለ። ይህን ይሄን ታምር አይተ አንተ ሰው ተገሰጽ፣ ተማር ለተሰቀለው አምላክ ስገድ ይላል። ታምር ይሏቸዋል የድንግል ማርያም ማኅፀን ይሄን የሚደንቀን ሁሉ የማያውቅን ነገር ያመነች ብጽት ኤልሳቤጥም እንዲህ ነበር ያለቻት ብጽት አንቲ እንተ ተአምኒ ከመይከውን ቃል ዘነገሩይ ከእግዚአብሔር ተልከው የነገሩሽ ቃል እንደሚሆን የምታምኝ አንቺ ብፅዕት ነሽ። ያመንሽ አንቺ ብፅዕት ነሽ። ሔዋን የሌላትን እምነት ይዛ በመገኘት የሔዋን ጠበቃዋ ድንግል ማርያም ናት፣ ቤዛዋ ናት። አንድ ሁለተኛ ድንግል ማርያም ይዛው የተገኘችው አንድ ድንቅ ነገር አለ። እሱ ምን እንደሆነ ታውቃላችሁ? ትህትና ይባላል። ሔዋን ምን አደረገች መስላችሁ? አምላክነትን ነው የተመኘችው አይደል እንዴ? በለስን ስትበላ አምላክነትን መመኘት የትዕቢት የመጨረሻው ነው። ድንግል ማርያም ከዛስ፣ ሊቃውንት ይተረጉማሉ መስላችሁ፣ ትህትና ዘይት ነው፣ መንፈስ ቅዱስ ወይም የመንፈስ ቅዱስ ጸጋ መብራት ነው ይላሉ። ዘይቱ ሲያልቅ መብራቱ ምን ይላል? ይጠፋል። ትህትና ከሰው ሰውነት ሲጠፋ መንፈስ ቅዱስ ከሰው ምን ይላል፣ ይርቃል። አዳምና ሔዋን የትሕትናቸው ዘይት ሲያልቅባቸው የመንፈስ ቅዱስ ብርሃን ከነሱ ራቅ። ራቁታቸውንም ሆኑ፣ በለስም ቅጠል ቆርጠው አገለደሙ አዳምና ሔዋን። ድንግል ማርያምሳ የአምላክ ተፈሲ ፍሲት ኦምል የተጸጋ እግዚአብሔር ምስለኪ ደስተኛ ይቱ ሆይ ደስ ይበልሽ ሲላል እንዲህ አለ ሰላምታ ለሴት ይገባል ለእኔ ይገባኛል ለፍጡር አለችው። ተመልከቱ ትሕትናዋን። በሔዋን ባለቀው ዘይቷ በኩል ሞት ወደዚህ ዓለም ገባ። ትህትናን በተሞላችው እውነተኛ ይቱ የህይወታችን ማሰሮ በድንግል ማርያም በኩል መንፈስ ቅዱስ መጣ። ዘይቱ ካለ መብራቱ እንደሚኖር ትህትና ካለበት መንፈስ ቅዱስ ይኖራል። እና ይሄ እንዴት ያለ ሰላምታ ነው ባለች ጊዜ ጸጋን የተመላሽ ሆይ ተሰኘች። ይሄ ነው ሙሉ ናት እመቤታችን። ትህትና የጎደላትን የእናቷን ትህትና ይዛ በመገኘት የሔዋን ቤዛዋ ናት በትህትናዋ። ትህትና አያችሁ ዘመዶቼ፣ በእምነት ማጣት ሞት በሔዋን ጆሮ ገባ። በድንግል ማርያም እምነት ህይወት ቃል በእሷ ወደ እሷ ማህጸን ገባ። በሔዋን እምነት ትህትና ማጣት ሞት ወደኛ ገባ። በድንግል ማርያም ትህትና ሕይወታችን ክርስቶስ ከእሷ እንዲወለድ ሆነ። የትህትናዋ በር ነው አምላክ ልጇ ይሆን ዘንድ ወደ እሷ እንዲወርድ ያደረገው። ትህትና የቅድስና ሁሉ መሰረት ነውና ከቃሉ ጋር ናችሁ። ንጽህናዋስ፣ ብትሉ ንጽህናዋስ ምን ይላሉ መሰላችሁ ድንግል ማርያም ምንድን ነው የምትባለው? የእግዚአብሔር ምንድን ነው የምትባለው? በሉ እንጂ ከተማ በሉ እንጂ የእግዚአብሔር ምን መዝሙር ሰማንያ ስድስት ስላለ ይሄንን እነ ቅዱስ ኤፍሬም እነ ቅዱስ ያሬድ የእግዚአብሔር ከተማ አምልተው እነ አባ ጊዮርጊስ አምልቶ አስፍተው ተርጉመውታል። የእግዚአብሔር ከተማ ማለት ምን ማለት ነው? በነገራችሁ ላይ አንድ እንደኔ ያለ ሰው ዝም ብሎ ደርሶ የእግዚአብሔር ከተማ አይባልም። ትንሽ ያላት እንቅልፍ የላት እንደሚባለው አንደኛ ቆሮንቶስ ምዕራፍ ሦስት ቁጥር አስራ ስድስት ላይ እናንተ የመንፈስ ቅዱስ መቅደስ ናችሁ ይላል ብሎ ሊጠቅስ ነው አንዱ ሩጦ እንደዚህ ነው የሚለው በነገራችሁ ላይ መናፍቃን እኛ አንድ ጥቅስ ስንጠቅስ ያኛውን የማናውቀው ነው የሚመስላቸው የጅል ነገር እናውቀዋለን ጠፍቶን አይደለም ያኛው ይሄኛው በንስሐ ነው የእግዚአብሔር ከተማ የተባለችው ምናል የምልህ ከእግዚአብሔር ውጭ ወደ እሷ ምንም ነገር ገብቶባት የማያውቅ ማለት ነው የሚያስደንቅ እኮ ነው ይህ። በድንግልና መጽነሷን ብቻ አይደለም ሕሊናዋ ውስጥ ራሱ ከእግዚአብሔር ውጪ ምንም ሀሳብ ገብቶባት የማያውቅ አይገርማችሁም? አይገርማችሁም? ሀሳቡ የታጠረለት ፍጡር የት ይገኛል? እስቲ የፈለገ እገሊት ድንግልናት ገሌ ድንግል ነው ይባላል። በሀሳቡና በሀሳቧ ግን ስንቱን ሆነውታል። በሀሳባችን ስንቱን በድለናል። ድንግል ማርያም ግን ሀሳቧ የታ ቢቀረ አብ ቅዱስ ማቴዎስ የገለጣት መንበር የምትገልጠው እሷን ነው። መኑ ውእቱ ዘከማከ ዘከለለ መንበሮ በእሳት አቤቱ መንበሩን በእሳት ያጠራ እንዳንተ ያለው ማን ነው? መንፈስ ቅዱስ የጋረዳት ናትና ፍጹም ንጽሕት፣ እርግማን የሌለባት፣ መርገም ያልወደቀባት፣ ምልአተ ኃጢአት ያላገኛት፣ ቃሏ ቅዱስ ቅዱስ ድንግል፣ ሀሳቧ ድንግል ስጋ ድንግል፣ ልቡናዋ ድንግል የሆነች እመቤታችን ናት። ለዚህ ነው በስድስተኛ ወር ገብርኤል መልአክ ወደ ምን ድንግል ሄደ ነው የሚለው ሁሉ እንጂ ለእግዚአብሔር ወደ ታጨች ወደ ምን ነው የሚለው ወደ አንዲት ድንግል። ለምንድን ነው አንድ ድንግል የሚላት? እንደሷ ያለ ድንግልና ያለው ማንንም የለም። ስጋው ድንግል ቢሆን አፉ አይደለም፣ አፉ ድንግል ቢሆን ሀሳቡ ድንግል አይደለም። ሁሉ የተሞላላት እመቤታችን ናት። እግዚአብሔር ደግሞ በንጹህ ነው የሚያጥረው። ንጹህ ስለሆነችም መቤታችን አደረት። አቀባ ጰራቅሊጦስም ከርሰ እማ፣ መንፈስ ቅዱስ ከእናቷ ማህፀን ጀምሮ ጠበቃት። ወኢረኩሰት በምንትሪ እምዘፈጠራ፣ ከፈጠራትም ጀምሮ ምንም በምን አላደፈችም። እንዴት ሁና ነው ከሰው ተገንታ የሰው እርግማን ያላረፈባት? ከመእም ፅቡር ፅሩ የገብራ ጭቃ ወርቅ ከጭቃ ሲገኝ ጭቃው እንደሌለበት ሁሉ ከተረገመው ካዳም ልጅ ባሕሪ ስትወለድ ርግማን ያላገኛት ንጽሕት ዘር። ጽጌ ሃይማኖት ዘጸገየት በማእከለ አሥዋክ ይላታል ቅዱስ ያሬድ። በእሾህ መካከል አብባ የተገኘች የሃይማኖት አበባ። ጽጌ ረዳውን እሾህ አጥሮት፣ አበባው ላይ ግን እሾህ የለም። በተረገመ ሰውነታችን ውስጥ ከተረገመ ሰዎች ተወልዳ እርግማን የሌለባት ልባት አበባ እመቤታችን ናት። የመጨረሻውን አንድ ያገል ንገራቸው። እመቤታችን ሔዋን ምን አላደረገች? ድንግል ነበረች። ይሄን ያስተማረው ማነው? ድንግል ማርያም በድንግልናዋ የሔዋን ጠበቃ ሆነች። ቅዱስ ያች ድንግል ነበረች፣ ድንግልናዋን ግን አፈረሰችው። ለምን? ድንግልናዋን ለዲያብሎስ ጆሮ በመስጠት አፈረሰች። ይችኛ ይቱ ድንግል ግን የመላኩን ቃል በማመን ድንግልናዋን ጠበቀች፣ አንጠበቀች? ስለዚህ ዋን ቤዛዋ ናት። የተቀደሰችው ምድር ናት። ኦሪት ዘጸአት ምዕራፍ 3 ቁጥር 15 ላይ ቁጥር 5 ላይ ምን አለው? እግዚአብሔር ሙሴን ሙሴ የቆምክባት ምድር የተቀደሰች ናትና ጫማህን አውልቅ አለው። የተቀደሰች ምድር የቆምክባት ምድር የተቀደሰች ናት። ኦሪት ዘፍጥረት ምዕራፍ 4 ቁጥር 17 ላይ ግን ምዕራፍ 3 ቁጥር 17 ምን የሚል ቃል ታገኛላችሁ? አዳም መሬት አንተ ወትገብህ ውስጥ መሬት መሬት ነህ፣ ወደ መሬትነት ትመለሳለህ። እርግምት ትኩን ምድር በእንቲ አከ ምድር ባንተ ምክንያት የተረገመች ትሁን ሶከዋ ሜከላ ለውቁልከ እሾህና ሜከላ ይብቀልብህ አለው። ምድር ባንተ ምክንያት የተቀደሰች ትሁን የተረገመች ትሁን አለው። ምድር ሙሴን ደግሞ የቆንክ ት ምድር የተቀደሰች ናት አለው። እንዴት ነው ምድር የተረገመች ከሆነች የተቀደሰች ምድር የተገኘችው በተረገመ ምድር ውስጥ? ሙሴ የቆመባት መሬት የተቀደሰች እንደተባለች በተረገመው ሰውነታችን መሃል እርግማን ያላረፈባት የተቀደሰችው አማናዊ ሊቀ ካህናታችን ንጉሣችን ኢየሱስ ክርስቶስ የቆመባት ቅድስቲቱ ምድር ድንግል ማርያም ናት። ምን አለ ቅዱስ ተፈሲ ኦግዝቴ ቅድስት ድንግል ምድር ቅድስት እንተበጽ ሀኪ እግዚአብሔር እንዘይ ሲያንት በደመና ብሩህ ብሩ ውስጤ ውስጥ እግዚአብሔር በብሩህ ደመና ተጭኖ መጥቶ በማህፀንሽ ያደረ ቅድስት ምድር እመቤቴ ማርያም ወይ ደስ ይበልሽ፣ አለት። ለዚህ ነው ቅድስት ምድር እርግማን የሌለባት፣ ሰውነቷን ንጹሕ አድርጋ ጠብቃ ያቀረበች እሷ ናት። መጨረሻ ላይስ የምነግራቸው ድንግል ማርያም ለሔዋን በመታዘዝ ቤዛዋ ናት። እስኪ በመታዘዝ በሉ። በምን በመታዘዝ? ሔዋንን አትበይ ወይም አዳምን አትብላ ይሄ ምንድን ነው? ትዕዛዝ በሉ እንጂ። አፍርሰው ምን አሉ በሉ። ባለመታዘዛቸው ምን መጣ? ሞት በአንድ ሰው አለመታዘዝ፣ ሞት ወደዚህ ዓለም ገባ፣ አይደለም የሚለው ገባ፣ አለመታዘዛቸው። ይቺኛ አይቱ ድንግልስ፣ እውነተኛ አይቱ ድንግል ድንግል ማርያም፣ እሷ ሐሳብ ምንድናት? ታዘዘች። አምላክን ትወልጃለሽ፣ እሺ ይደረግልኝ ምታዘዝ። ቀጥሎስ ልትወልድ፣ ዘጠኝ ወር ሞልቷት፣ ልትቆጠሪ መንገድ ሂጂ እሺ እንዴ እምትወልጂው ንጉሥ ነው ታብዬ? ሲያበቃ የምድር ንጉሥ ሊቆጥረኝ መሄድ ምንድን ነው ያላለች፣ እሺ ብላ የታዘዘችው። እሺ ወልዳሳ ሲያበቃ ወደ ግብፅ ሂጅ። እሺ ወደ ግብፅ ስትሄድ ስንት ዓመቷ ነው? የአስራ አምስት አመት ልጅ መንገድ ሄዳ የማታውቅ አገር ማታውቅ ከ600 ኪሎ ሜትር በላይ በእግሯ በእስራኤል የብርድ ወራት ነው የተሰደደችው። ቸነፈር እያሳደዳት፣ አውሬ ይገጥማት አታውቅ ሂዳ የምታርፍበት ቤት ዘመድ የላት። እሺ ተንከራተተች፣ ተሰደደች፣ ተመልሰች ናዝሬት ነኝ እሺ እናሷ ቤዛ ያልሆነች ማንም የሆነ ሁሉን እሺ እያለች እየታዘች አንድ ቀን አንደበቷን ገልጣ ያላማረረች ከማመስገን በቀር፣ ልጇፍ ውሃውን ጠጅ አድርግ ልጄ፣ ጊዜዬ ገና አልደረሰም። እሺ ጊዜዬ ገና አልደረሰም ያላት ይላል ቅዱስ ጎርጎርዮስ ዘንዚናዙ በለ ተአርም ባንቺልልጅነቴ የምታዘዝበት ቀን ገና አልደረሰም እያላት ነው ይላል። ደሙን አፍሶ ስጋውን ቆርሶ ግን እነሆ ያንቺ ልጅ እንደመሆኔ የምታዘዝበት ቀን ዛሬ ነው። ይሄው ልጅሽ በዮሐንስ አንጻር ራሱን ነበር፣ ይሄው ልጅሽ የሚላት። እነሆ ልጅሽ፣ ሂጅ ከሱ ጋር እሺ። እንደ ድንግል ማርያም ያለ ታዛዥ በምድር የለም። እግዚአብሔር ጻም የሚፈልገው ምንድን ነው? የሚወደይ ቢኖር ቃሌን ይጠብቃል ቃሉን በመጠበቅ ለሔዋን ቤዛ ሆና አምላክ እንዲያድርባት የአምላክ እናት ለመሆን የበቃች እመቤታችን ቅድስት ድንግል ማርያም እምነቷን፣ ትህትናዋን፣ ታዛዥነቷን፣ ፍጹም ድንግልናዋን፣ ንጹህ ህዋሳቷን ይዛ በመቅረብ ለልብሰተ ሥጋ የሄዋን የህዋን ቤዛዋ ናት። እንዲህ ያለውን ነገረ ማርያም እና ነገረ ክርስቶስ ጥሩ ስራ እንደሰሩት መከራ እንደተቀበሉት አባቶቻችን እናምናለን። የአክል ሃይማኖት ዘአልቦ ጥልቀት ነውር የሌለበት ሃይማኖት በቂ ነው። ቅዱስ ቄርሎስ ወእምነት በቅድስት ድንግል ከመይት የወላዲተ እግዚአብሔር፣ በስጋ ድንግል ማርያም እግዚአብሔርን በስጋ እንደወለደች ማመን በቂ ነው ይላል። ነገ እመቤታችን ናት። እመቤታችን ለእኛ ምልክታችን ናት። አደገል ንገራችሁ በጉባኤ ኤፌሶን ጊዜ ንስጥሮስ ሲመጣ ምን ይዞ እንደመጣ ታውቃላችሁ? ሀምሳ ወታደሮችን አስጭኖ ነው የመጣው? ወደ ጉባኤ ሲመጣ ቅዱስ ቄርሎስ ወደ ኤፌሶን ሲሄድ ምን ይዞ ወላዲ ወላዲተ አምላክ የሚል ጽሁፍ እንደ ታፔላ ጽፎ ከጳጳሳት ፊት ለፊት አድርጎ ነበር የደረሰው ወላዲተ አምላክ ወላዲተ አምላክ ወላዲተ አምላክ የሚለው ቃል ለኛ ምልክታችን ነው ነፃ ስንወጣ ጌታችን ኢየሱስ ክርስቶስ ከመስቀሉ ስር የሰጠን የነጻነት ማህተም የሆነ ምልክት የሆነ ስም ነው ወላዲተ አምላክ የሚለው ጌታሳ በስሙ የሚቀድሰን በደሙ ያነጻን ምህረቱን የሚያድለን ድንግል ማርያም ግን ወደ ክርስቶስ ምሕረት የምታደርሰን የእምነታችን ምልክት። እንደውም ቅዱስ ዮሐንስ አፈወርቅ የሚናገረው ልናገርን አልጨርስ ወእሰብክ እመንገለ ድንግልናሀ ለማርያም የድንግል ማርያምን ድንግልና ምልክት አድርጌ ክርስቶስን እሰብከዋለሁ። እስኪ በል ሁላችሁ የድንግል ማርያምን ድንግልና በሉ። ምልክት አድርጌ ክርስቶስን እሰብከዋለሁ ምኑን ምልክት አድርጌ? እኛ የተሰቀለውን ክርስቶስን እንሰብካለን። አዲያለ ቅዱስ ጳውሎስ ክርስቶስን ለመስበክ የማንን ድንግልና ምልክት እናደርጋለን? የእናቱ ድንግልና፣ የእናቱ ድንግልና ክርስቶስን በሰበክንበት ሁሉ ክርስቶስ አምላክ ለመሆኑ ምልክታችን ነው። እሷ ድንግል ናት፣ ድንግል በሉ። እሷ እናት ናት፣ በሉ። ስለዚህ ስንት ናት ግን እሱ አምላክ ነው። እሱ ሰው ነው። ስንት ነው እሱ? እሷ ድንግል ናት ስትወልድ፣ ድንግልናዋ ተለውጧል? አልተለወጠም። እሱ አምላክ ነው፣ ሰው ሲሆን አምላክነቱ ተለውጧል? አልተለወጠም። አልተለወጠም። እሷ ድንግል በመሆኗ እናትነት ቀርቶባታል? አልቀረባትም። እሱ አምላክ በመሆኑ ሰውነቱ ተለውጧል? አልተለወጠም። እሷ ቀድሞ ምንድናት? ድንግል በሉ? በጸነሰች ጊዜ ምንድን ናት? ከወለደች በኋላ ምንድን ናት? እሱ ከመወለዱ አስቀድሞ ምንድን ነው? አምላክ በሉ። ተጸንሶ ሳለ ምንድነው? ከተወለደ በኋላ ምንድነው? የድንግል ማርያም ድንግልና የማይለወጠው ድንግልናዋ ለማይለወጠው ልጇ ምልክታችን ነው። ትናንትም ድንግል፣ ዛሬም ድንግል፣ ነገም ድንግል፣ ትናንትም አምላክ፣ ዛሬም ማምላክ፣ ነገም ማምላክ ብለን ለመስበካችን ምልክታችን እሷ ናት። ኢየሱስ ክርስቶስ ዘትማልም ወይም ወክመውት እስከላለም ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘላለም ድረስ ያው ነው። እኔ ግን መከራ እንደተቀበሉ በጎ ስራ እንደሰሩ አባቶቼ አምናለሁ። ወስባት ለእግዚአብሔር ይቆየን።